የዜና መጽሔቱ የመጨረሻ ምዕራፍ የሆነው የስፖርት የዘገባ ሰዓት ላይ ደርሰናል። ከዘገባዎች ጋር ሀና ማርያም መስፍን ቆይታ ታደርጋለች። አና ምቀጥል አመሰግናለሁ አስፈልግ አብራችን ቆይ የተከበራችሁ ተመልካቾች። የሀገር ውስጥ መረጃዎችን ቀዳሚ እናደርጋለን። በአማራ ሚዲያ ኮርፖሬሽን ሰራተኞች መካከል ሲካሄድ የቆየው የቮሊቦል ውድድር ተጠናቀቀም። ሰራተኞቹ ጥሩ ፉክክርና መቀራረብ የነበረበት ጊዜ ማሳለፋቸውንም ተናግረዋል። ተቋሙም ስፖርቱን በተጠናከረ አመራር ለማስፋት እቅድ መያዙን ገልጧል። አማኑኤል ተስፋዬ የአማራ ሚዲያ ኮርፖሬሽን ሰራተኞች ላለፉት ሶስት ወራት የቆየ የቮሊቮል የውስጥ ውድድርን አካሂደዋል። ውድድሩ የሰራተኛውን አካላዊና አእምሯዊ መነቃቃት ከማዳበር ባለፈ የእርስ በርስ መቀራረብና ትውውቅን ያጠናከረ ነበር። በውድድሩ ማጠቃለያ የደረጃና የፍጻሜ ጨዋታዎች ተደርገዋል። አስቀድሞ የአማራ ቪአይፒ ጥበቃን ከአዊኛ እና ኦሮሚፋ ቡድን ጋር ያገናኙ የደረጃ ጨዋታ ተከናውኗል። አዝናኝ የነበረውን ጨዋታም የቪአይፒ ጥበቃ ቡድን በማሸነፍ ሶስተኛ ደረጃን ይዞ አጠናቋል። ተጠባቂው የፍጻሜ ጨዋታ ሲቀጥል የአሚኮ ዜናና ወቅታዊ ቡድንን ከዲጂታል ሚዲያና አጀንዳ አወቃቀር ቡድን ጋር አገናኝቷል። ጠንካራ ጨዋታ የተደረገበትና የተመልካችን ስሜት የገዛ ፉክክርም ታይቶበታል። ጨዋታውም በአሚኮ ዲጂታል ሚዲያ እና አጀንዳ አወቃቀር ቡድን አሸናፊነት ተጠናቋል። የውድድሩ ተሳታፊዎች በተቋም ደረጃ ለሁለተኛ ጊዜ በተካሄደው ውድድር ጥሩ ጊዜ ማሳልፋቸውን ተናግሯል። ብዙ ሚዲየም አለ በአማራ ሚዲያ ኮርፖሬሽን ውስጥ። ስለዚህ እነዚህ ሚዲየሞች ደግሞ እያንዳንዱ ምድብ ኖሯቸው እየተጫወትን እንገኛለን። ዛሬ የፋይናል ቀን ነው፣ የመጨረሻ ቀን ነው። እኔ ደግሞ ያው ለዋንጫ ተፎካካሪ ከሆኑት መካከል አንዱ ነኝ። ስለዚህ በጣም አሪፍ ጊዜ ያሳልፈናል። ፉክክሩ በጣም አሪፍ ነው። ሁሉም ከወኔ ከልቡ ነው የሚጫወተው። የባህሪ ችግርም የለም። ለዋንጫ ነበር እቅዳችንና ፕሮግራማችን ግን አልተሳካም። ያው ሶስተኛ ደረጃ ወጥተን አጠናቀናል። በጣም ሞቅ ያለ ፉክክር የነበረበት ነበረ። ከአንዱ ሂደት ወደ አንዱ ሂደት እየመጣን እንግዲህ ዛሬ ለዋንጫ ፉክክር ደርሰናል ማለት ነው። ከቮሊቦል ውድድሩ ባሻገር መሰል ስፖርታዊ እንቅስቃሴዎች እንዲጠናከሩ የጠየቁት ሰራተኞቹ ክፍተት ያሉትንም ሀሳብ አንስቷል። አሁን የምንጫወትበት ሜዳ ያን ያክል ምቹ ነው ማለት አይቻልም። ግን ወጥ በሆነ መንገድ የቮሊቦል ጨዋታ ብቻም ሳይሆን ሌሎች ጨዋታዎችም ተካተው የሆነ ቤተሰባዊ የሆነ ነገር ብቻ የተሻለ ጤናማ ሆነ ስራህን መስራት እንድትችል ያደርጋል። ማሊያም ቢኖር ደግሞ ደስ ይላል። አለባበሳችንን ጨምሮ አንድ አይነት ቢሆን የአንድ ቲም እንደ ቲም የምንገለጽበት የምንታወቅበት መለያችን ወጥ ቢሆን ቲም ስፕሪቱንም ያጠናክራል። ከዛ አንጻር ያ ቢስተካከል ጥሩ ነው። ከዛ ውጭ አሚኮ በጣም በርካታ የሆኑ ቲሞች የሚወጡት እንደሆነ ከባድ ፉክክር ያለበት እንደሆነ አይተናልና ይሄ ተጠናክሮ ቢቀጥል ጥሩ ነው የሚል ሀሳብ አለኝ። ትሬኒንጎች ይቀራሉ። ከአልባሳት ጀምሮ አንደኛ፣ ከጥጥቅ አኳያም ቢሆን ከሜዳ አኳያም የሚስተካከሉ ነገሮች አሉ። እሱ በተቋሙ ደረጃ ተስተካክሎ ቢቀጥል የተሻለ ነው ብዬ ነው መናገር የምፈልገው። የአማራ ሚዲያ ኮርፖሬሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተርና የውድድሩ አስተባባሪ አቶ መሰረት አስማረ የውድድሩ መካሄድ የሰራተኛውን ስፖርታዊ ስሜት እንዲነሳሳ ማድረጉን ገልጿል። ሰራተኛው የተሟላ ጅም ቢኖረው በአካልም በአእምሮም የሰለጠነ አእምሮ እንዲኖረን ያን እያደረገ ነው። ከዛ ባሻገር ግን ሌሎች ስፖርቶችም ይሄዱልን፣ የእርስ በርስ ጨዋታ ይኖራል፣ በእግር ኳስ እንፈልጋለን የሚል ብዙ ጥያቄዎች መጥተውልናል። ስለዚህ ከሰራተኛው ይህን ካገኘ ድርጅቱ ደግሞ በተሻለ መልኩ ፐርፎርም ማድረግ አሊያም ደግሞ መለስ አለበት እና ከዛ አንጻር ጥሩ ጅምር ነው ብለን እናስባለን። አሚኮ በቀጣይም የተሻለ ተቋም በመሆን ሂደት ውስጥ ይህን ልምድ ወደ ሌሎች ተቋማት የማሸጋገር አላማ እንዳለው የተናገሩት ዳይሬክተሩ በዚህኛ ውድድር የታዩ ክፍተቶችን ከመቅረፍ ባለፈ ከፍ ያለ እቅድ መያዙንም አንስተዋል። ስፖርት ማዘውተሪያ ኮምፕሌክስ ዲዛይን እያሰራ ነው። ይሄም እንግዲህ በጀርባ ካለው ቦታ ላይ እንዲሰራ ነው። በውስጡ ምን አለው? መዋኛ ገንዳ አለው፣ የቅርጫት ኳስ አለው የጠረጴዛ ቴንስ ስፔሶች አሉት እንደገና ደግሞ የመረብ ኳስ የምንለውን ጨምሮ ያሟላ ኮምፕሌክስ ነው የምንሰራው ወይም የምንገነባው። ይህንን በዚህ እንቀርፋለን ብለን እናስባለን። ፈጣሪ ፈቅዶ በቅዳችን ከሄድን ከዛ ቀጥሎ ግን ትጥቅን በተመለከተ የእግር ኳስንም የቅርጫትንም የመረብ ኳስንም እናሟላለን ብለን በቅዳችን ይዘናል። ለውድድሩ አሸናፊዎች በየደረጃቸው የዋንጫ የትጥቅና የምስክር ወረቀት ሽልማት በተቋሙ የበላይ አመራሮች ተበርክቶላቸዋል። ቀደም ሲል የቀረበውን ዘገባ ያዘጋጀልን አማኑኤል ጸጋይ ነበር። ወደ ሌላኛው ጉዳያችን አለፍን። ማህበረሰቡ ሰላሙን እየጠበቀ የአካል ብቃት እንቅስቃሴን እንዲያዘወትር ለማድረግ እየተሰራ መሆኑን የደቡብ ወሎ ዞን ወጣቶችና ስፖርት መምሪያ አስታወቀም። በዞኑ ስፖርት ለሰላም በሚል መሪ ሀሳብ መነሻው እንደጋን መድረሻውን ደግሞ ገርቧ ከተማ ያደረገ የአምስት ኪሎ ሜትር የሩጫ ውድድር ተከናውኗል። ተመስገን አሰፋ የደቡብ ወሎ ዞን ወጣቶችና ስፖርት መምሪያ ከቃል ወረዳ አስተዳደር ጋር በመተባበር መነሻውን ደጋን መድረሻውን ደግሞ ገርባ ከተማ ያደረገ የአምስት ኪሎ ሜትር ሩጫ ውድድር አከናውኗል። ስፖርት ለሰላም በሚል መሪ ሀሳብ በተካሄደው በዚህ ውድድር ላይ በዞኑ ከሚገኙ ወረዳዎች የተውጣጡ አትሌቶችና የተለያዩ የህብረተሰብ ክፍሎች ተሳትፈዋል። በውድድሩ ላይ በአዋቂ ወንዶችና ሴቶች የተንተ ወረዳ አትሌቶች በቀዳሚነት አጠናቀዋል። በጣም አሪፍ ነው። ግን መጀመሪያ ላይ በጣም ግፊያ ነበረ። በቃ ገፍቼ ምናምን የወጣሁት አላስወጣኝ ብለው ምናምን ነበር። እየመጣን አገኘዋቸው በጣም ደስ ነው ያለኝ። በቃ ራሴን ወደፊት በቃ ሻል ያለ ነገር እንደምደርስ እርግጠኛ ነኝ። ስለ አሸነፉኝ ደስ ይሉ። የህዝቡ ተሳትፎን በጣም ደስ ይሉ ነበረ። መንገድ ላይ ራሱ እያጨበጨቡ ነበር። ደርሰሻል ደርሰሽ ሲሉኝ እየደረስኩ እየመስለ ዛ መሀል ላይ ራሱ ልቆ ምናምን ከዛውን እንደገና እየሮጥኩኝ ላቋረስል ደግሞ ነው የቀደመ ህዝቦች ደርሰሻል ስምንት መቶ ብና የቀረሽ ሲሉ እንዳጋጣሚ ነበር እየሮጥኩኝ ይህን ነገር ብናስለምደው ብ ያስባሉ። ለምን ዛሬ እኔ በስፖርተኛ ነበር በኳስ ረዥማ በስፖርት ብሔራዊ ልክ ተጫውቻለሁ። አመከ ምናምን አመከ ስምንት ወር ኳስ አቁሚ ያለው አቅሜን አይችበታለሁ። በየወሩ ቢሆንልን ደስ ይላል። ይሄ ነገር እናንተም የመጣችሁ በት አበረታቱም እኛም ህዝባችን አበረታተን ብንወጣ ደስ ይለናል። አሪፍ ውድድር ነው። ውድድሩ በርካታ ተሳታፊና ተመልካች የነበረው እንደሆነ የጠቀሱት ተሳታፊዎቹ ስኬታማ እንደነበረም ጠቅሰዋል። ለሰላም ቅድሚያ በመስጠት መሰል ውድድሮችን ማድረግ እንደሚገባም አንስተዋል። በቀጣይም በሌሎች ውድድሮች ላይ የተሻለ ውጤት ለማስመዝገብ እንደሚሰሩ ነው የጠቀሱት። ለሰላም በቃ በዚሁ እንዲቀጥልና ሀገራችን ሰላም እንዲሆንና በቃ ኢትዮጵያ በፍቅር በአንድነት እንድትኖር እመኛለሁ። አጠቃላይ ደስ ይላል። አሪፍ ነው። ጥሩ ሩጫ ነው። ይሮጥ ነው የሚያስደስት ነገር የህዝብ ድጋፍ በጣም ነበር የሚያምረው። ሕዝቡ በጣም ነበር ሲደግፈን የነበረው፣ አይዟቸው በርቱ፣ ምናምን የሚ በጣም ነበር ሕዝብ ድጋፍ። በዚህ ቀጥል ያለ ሰላም፣ ለሁላችንም ሰላም። ከሌለ አንሮጥም ዛሬ። ነው እኛ ወረዳችን ወይም ዞናችን ሰላም ስለሆነ ነው ዛሬ እዚህ የመጣ ነው፣ ሰላም ስለሆነ ነው። ክልላችንም ዞናችንም መርጦ ነው የመጣው። ሰላም ከሌለ እኔም ሁለተኛ አልወጣም። ሰላም ከሌለ ይህም ሁሉ ሕዝብ አናይም። ስለ ሰላም ለሁላችንም አስፈላጊ ነገር መሰረታዊ ነገር ነው። ሰላም ከሌለ በቃ ህይወት የለም ማለት እንችላለን። የደቡብ ወሎ ዞን ወጣቶችና ስፖርት መምሪያ ኃላፊ ጀማል ሞላ ማህበረሰቡ ሰላሙን እየጠበቀ የአካል ብቃት እንቅስቃሴን እንዲያዘወትር ለማድረግ በማሰብ ውድድሩ መዘጋጀቱን ገልጸዋል። የዚህ ውድድር ዋና ዓላማና ግቡ ያው ስፖርት ሰላም መሆኑን፣ ስፖርት አንድነትን የምናጠናክርበት፣ ስፖርት አብሮነትን የምናጠናክርበት ዋናው የልማት ቁልፍ መሳሪያ መሆኑን ያው ለማረጋገጥ እና አካባቢያችን እንዲሁም ክልላችን የተለያዩ የሰላም ጦቶች ገጥመውታል። ይህንን የሰላም ምጦት ደግሞ በማረጋጋት ደረጃ ስፖርት እጅግ በጣም ወሳኝ ሚና ይጫወታል። ከዛ አኳያ የዞናችንን ሰላም ለማረጋጋት የተለያዩ ፕሮግራሞችን ያው እየሰራን እንገኛለን። ስለዚህ ዛሬም አንዱ ይሄ ፕሮግራም በዞናችን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም ለማረጋገጥ እጅግ በጣም ወሳኝ ፕሮግራም መሆኑን ነው ለማረጋገጥ እንፈልገው ማለት ነው። በቀጣይም መሰል ውድድሮችን ለማዘጋጀትና ስፖርቱን ለማነቃቃት በትኩረት ይሰራል ብለዋል ኃላፊው አቶ ጀማል ሞላ። ያው እንግዲህ ህዝቡ ያው እንዳያችሁት ከጠዋቱ 12 ሰዓት ጀምሮ ያው በሚገርም ሁኔታ ይህንን የአካል ብቃትና የአምስት ኪሎ ሜትር ውጫውን ለማካሄድ ያው ቀድሞ ነው የተገኘው። ይሄ እንግዲህ ህዝቡ ምን ያህል ሰላም ወዳድ ምን ያህል ለልማት ዝግጁ መሆኑን ያው የምናይበት ፕሮግራም ስለሆነ እኛም ይህንን የህዝብ ተሳትፎ ያው በቀጣይ ለማጠናከር እየሰራ እንገኛለን። በውድድሩ ከአንደኛ እስከ ሶስተኛ ደረጃ ላጠናቀቁ ተሳታፊዎች የሜዳሊያ ና የገንዘብ ሽልማት ተበርክቶላቸዋል። የኢትዮጵያ ፕሪሚየር ሊግ የ2016 የውድድር ዘመን የመጨረሻ መርሃ ግብር ዛሬ በሚደረጉ ሁለት ጨዋታዎች ይጀምራል። የአመቱ የመጨረሻ ሳምንት ጨዋታዎች ከዛሬ ጀምረው እስከ መጪው ቅዳሜ ድረስም የሚከናወኑ ይሆናል። የሊጉ ሻምፒዮንም በዚህ ሳምንት ጨዋታ የሚታወቅ ይሆናል። ጨዋታዎቹ 7 ሰዓት ና 10 ሰዓት ላይ የሚከናወኑ ሲሆን ከደቂቃዎች በኋላም ሀዋሳ ከተማ ከወላይታ ዲቻ ጨዋታቸውን ያከናውናሉ። 10 ሰዓት ላይ ደግሞ ሀዲያ ሆሳዕና ከኢትዮጵያ ቡና የሚገናኙ ይሆናል። በዘንድሮ ሊግ ሶስተኛ የሁለተኛ ደረጃን ይዘው ለመጨረስ ኢትዮጵያ ቡናዎች እያሰቡ ጨዋታቸውንም ያከናውናሉ። በ51 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ዋንጫ ካነሱበት ዓመት በኋላ ከፍተኛውን ነጥብ ይዞ በፕሪሜር ሊግ ለማጠናቀቅም ከዚህ ጨዋታ ሶስት ነጥብ ለመውሰድ አስበው የሚጫወቱ ይሆናል። ተጋጣሚያቸው ሀዲያ ውሳና እስከ ስምንተኛ ደረጃ ይዘው የማጠናቀቅ እድል አላቸው። በ38 ነጥብም አስረኛ ደረጃ ላይ ሆነው ቡናማዎቹን ይገጥማሉ። የፕሪሜር ሊግ ሻምፒዮን የሚለዩት ሁለት ጨዋታዎች በለተቀዳሜ በተመሳሳይ 10 ሰዓት በ ሁለት ሜዳዎችም ይከናወናሉ። በሐዋሳ ዩኒቨርሲቲ ስታዲየም ኢትዮጵያ መድን ከኢትዮጵያ ንግድ ባንክ፣ በሐዋሳ ሰው ሰራሽ ሜዳ ደግሞ መቻል ከድሬዷ ከተማ ፈታኝ ጨዋታዎቻቸውን ያከናውናሉ። ፕሪሚየር ሊጉን ኢትዮጵያ ንግድ ባንክ በ61 ነጥብ ሲመራ፣ መቻል በአንድ ነጥብ ዝቅ ብለው በ60 ነጥብ ሁለተኛ ሆነው ጨዋታቸውን ያደርጋሉ። በዚሁ ቀንም የ2016 የኢትዮጵያ ፕሪሚየር ሊግ ፍጻሜ የሚያገኝ ይሆናል። ይህ በእንዲህ እንዳለ የኢትዮጵያ እግር ኳስ ፌዴሬሽን የክረምት የዝውውር ጊዜን ይፋ አድርጓል። በዚህም መሰረት ከሐምሌ 15 እስከ ጥቅምት 3 2017 ዓ ም ድረስ ክፍት ሆኖ ይቆያል።